የተወዳችሁና የተከበራችሁ የአሱና ቲቪ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንደምናላችሁ፣ እንሆ ዛሬም ቀኑ ደርሶ በአዲስ ፕሮግራም በአዳዲስ ቪዲዮዎች መተናል ማለት ነው። እንግዲህ ሳምንቱ እንዴት ነበር? ከእናንተ ጋር ተመልካቾቻችን፣ ያው ቆንጆ ሳምንት ነው ለማለት ይከብዳል። በእርግጥ ይሄ ሳምንት እ በጣም ከባድ ሳምንት ነበረ። ያው ምክንያቱም ትልቁን ሼካችንን ያጣንበት ሳምንት ነው እና ለብዙ ሙስሊሞች ለሁሉም ኢትዮጵያውያን ማለት ይቻላል በጣም ከባድ ሀዘን የሰፈነበት ከባድ ሳምንት ነበረ። ያው እኛም እንግዲህ ዛሬ ያው በአዲስ የእሁድ ፕሮግራም መተናል እንደ ኦመሬ ወደ ፕሮግራሞቻችን ከማለፋችን በፊት እንደ ስኪ ስለሸካችን የተወሰነ ብናወራ እንደው ደስ ይለኛል። እንደሆነ ደግሞ ስለ ስለሼካችን ካወራን አይቀር እንደ ፋቲሃ ብለንላቸው ተመልካቾችም እዚህ ጋር ትልቅ አባት ነው ያጣነው። የቲም ሁነናል። አንድ ዛፍ አለ እኮ ዛፍ ቅጠሉ ቢቆረጥ ቅጠሉ ሊያበቅል ይችላል፣ ወይም ደግሞ ቅርንጫፉ በሆነ አጋጣሚ ቢቆረጥ ቅርንጫፍ ሊያንትል ይችላልና በተለይ በወቅታችን ላይ ሙፍቲ ሀጅ ዑመር ኢድሪስ ረሒመሁላህ ብሎ ማለት ዛፋችን ዋልካችን ነበሩና ዛፋችን ተቆርጧል። ለመላው ሙስሊሙ ማህበረሰብ አጠቃላይ በሙሉ መጽናናቱን አላህ እንዲሰጠን ነው አላህን የምንለምነው። ምክንያቱም የአንድ ሰሞን ሀዘን አይደለም። ከባድ ነው ከባድ ነው። ከወላጅ አባት ይበልጣሉ ያው እንደ ይመስለኛል፣ ሁሉም ማለት በጣም ከባድ ነው። ሁለታቸውም ከባድ ነው። በፊርደውስ ልአዕላ የሰይዳችን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎረቤት አላህ እንዲያደርግልን ጌታችንን አላህ ተዓላን እንማጸናለን። ለተመልካቾችም ለእኛም እንደ ፋቲሓ ብለንላቸው እንጀምር። ትክክል ነው ኔደስ ይለኝ ተመልካቾቻችንም ትንሽ አንድ ሁለት ደቂቃ ወስደው እስኪ ሁላችንም ፋቲሓ እንበል። ከዚያም ያው እኛን ተከትለው እኮ እንግዲህ አንድም ደቂቃ ሁለት ደቂቃ ነው የሚፈጀው። ከዚያ በኋላ ኢንሻላህ እስኪ ስለ ሼኻችን ስለ ሀጅ ሙፍቲ ዑመር የተወሰኑ ነገሮችን ተዋውሰን ወደ ፕሮግራሞቻችን እንገባለን። ፋቲሐውን ሁላችንም በየቤታችን አንድ ላይ እንበል።

ትልቅ ዋርካ ነበሩ። ብዙዎቻችን በእሳቸው ስር ተጠልለን ነበር፣ በዱዓቸውም በምክራቸውም። እንግዲህ ኢትዮጵያ ነው፣ ኢትዮጵያ እንደ ሀገር ትልቅ ሰዋታለች እና አንዳንድ ነገሮችን እንደው ለማውራት እንሞክር። ያው ሼኻችን እንግዲህ እኔ እንደው ከሰማሁት እሳቸውም የተለያዩ ኢንተርቪዎች ላይ ሲያወሩ ከሰማሁት ነገር ከልጅነታቸው ጀምሮ አላረፉም። ገና ህፃን እያሉ ነው ደረስነት የጀመሩት። ያው ወደ 89 ዓመታቸው ይመስለኛል ያለፉት በ89 ዓመታቸው ይመስለኛል። በእርግጥ አንዳንድ ቦታዎች ላይ 94 ሲባል ሰምቻለሁ። ግን ከዚህ በፊት አንዴ በ1929 እንደተወለዱ ሲያወሩ ሰምቼ ነበር ና ስንቆጥረው 89 ዓመት ነው የሚመጣው እና ወሎ ውስጥ ነው እንግዲህ፣ ገነት የምትባል መንደር ውስጥ ሲሉ ሰምተናል እና እዛ ከተወለዱ እያደጉም ሲመጡ ያው በረኝነት ብዙ አድገዋል፣ ከብቶችን በመጠበቅ ብዙ አድገዋል። ከዛ ገና ሕፃን እያሉ ነው የዒልም ፍላጎት ደግሞ ያደረባቸው እና ከብት እየጠበቁ በጎን በጎን ደግሞ በሎህ አለ፣ በጣውላ ተሰርቶ የሚሰራ ሎህ አለና እሱን ይዘው ደረሶች፣ ወደ ቀሪአ ብለው ያው እየተመላለሱ አይደል፣ ብዙ ደረሶች የሚቀሩት ከሐሪማ እና ቀሪአ የሚሉ በሚያርፉበት ቦታ ይለያያል። ስጠብቅ ከብት እነሱ ሲመላለሱ መንገድ ላይ እያስቆምኩ የነበር መቀራው ብለዋል መጀመሪያ ሲጀምሩ ልክ ያቀሩኝና ይሄዳሉ ከዛ እኔ ከብቶች እንጠብቃለሁ እዛ እንትን እያልኩ ከዛ ሲመለሱ ደግሞ ጠብቄ ያንን ያቀሩኝ ይሄዳሉ በዛ መንገድ ነው የጀመሩት እና እንግዲህ አይልምን ከጀመሩ ጊዜ ጀምሮ ብዙ መሰናክሎችን አልፈዋል በጣም ብዙ ምግብ የማይበሉበት ጊዜ እጅግ በጣም ብዙ ነው ለረዥም ዓመታት ያክል እንደውም የስጋ መረቅ ይባላል እና መረቅ የቀመስ ሳንቀምስ በጣም ብዙ ዓመት ያሳለፍንበት ጊዜ አለ ብለውም ያው ሲያወሩ ሰምተናል። እና አዲስ አበባም እንግዲህ ሲገቡ ያው ይታወቃል ሼኻችን ሀጅሳኒ ሀቢብን ተከትለው ነው የገቡት። ዒልምን ፍለጋ ነው ቡኻሪ እና ሙስሊም ቀርቼ እመለሳለሁ ብዬ ነው የገባሁት ይላሉ። ግን ከዛ በኋላ ያው አዲስ አበባ ላይ ያለው ሁኔታ ሀጅሳኒ ሀቢብም ሲያልፉ ወደዚህ መመለስ አልቻሉም። አዲስ አበባ ኦልሞስት ወደ ስልሳ ዓመት ስልሳ አንድ ዓመት ኖሩ ማለት ነው። እና አስላቸው ለራሱ እንጨት እየፈለጡ ቤተሰቦቻቸውን እየካደሙ ብዙ አንድ መልካም ልጅ ለወላጆቹ ሊያደርግ የሚገባውን ማንኛውንም አይነት መልካም ነገር ያደርጉ ነበር። እና ከዛ ያን ሁሉ አድርገው በሚተርፋቸው ሰዓት ነበረ ወደ ቂራት እንኳን እንትን የሚኖር ከሁሉም ነገር እንደው አንጀቴ ውስጥ ገብቶ የቀረው ምንድነው ሲባል የሰማነው ሼኻቸውን ፍለጋ ነው ወደዚህ ማለት ወደ አዲስ አበባ የመጡትና ለስድስት ዓመት ከምናምን ነው አላ ቆሎ ምናምን እንደዛ ሲሉ ነበር። ለአቅል ይከብዳል። እኛ አሁን ቁርስ ላይ የሆነ ነገር ከበላህ ምሳ ላይ ተቀይራል። ከዛ ደግሞ ምሳ ላይ በላሁ እራት እራት ላይ ተቀይራል። መተከታታይ ሲሆን የሆነ እንትን የምንለው ነገር አለና ብዙ ነገር ነው እንትን ያሉት በተለይ በተለይ ደግሞ ከ1967 እና ከዚያ በፊት ጀምሮ ለአጠቃላይ ለመላው ለሙስሊሙ ኡማ በተለይ እንደ ኢትዮጵያ ትልቅ እስላማዊ ተቋም እንዲኖር ያደረጉት ትልቅ ጥረት አለ። በተለይ ደግሞ በየሐሪማው በተለያዩ ከተሞች እስላማዊ መማሪያ ቦታዎችን በማመቻቸት መሳጅዶችን በመስራት በጣም ይታወቃሉ። እንደሆኔ ከሁሉ ሁሉ የግር እንትን ያለኝ አእምሮ ላይ የገባው ይመስለኛል፣ በብዙ ሰዎች አእምሮ ላይ እንትን ብሎ የቀረበ ይመስለኝ፣ ጠላት የሚባለው ሰው ሲሸኝ ምንድን ነው አንድ ንግግር አላቸው። እኔ አንድ ዑመር ነኝ፣ ዑመር ቢሞት አላህ ተዓላ ሽና፣ ከዛ ብዙ ዑመሮች አሉት አላህ ይተካል። በዛ ላይ ደግሞ ሀቅ የፈለገውን ያክል ሰባት መሬትን ምሰው ቢቀብሩት አንድ ቀን መውጣቱ አይቀርም። እንደዚሁም ደግሞ ሀቅ የፈለገውን ያክል ሰባት ሰማይ ላይ ቢሰቅሉት አንድ ቀን ቢአምሪላህ ይፋ መሆን አይቀርም የሚሉት ነገር አለና በተለይ ደግሞ የዓለማቱ ፈጣሪ አላሁ ተዓላ ከምንም ነገር ፈላጊ ከጃይ እንዳልሆነ በተለያዩ ደርሰቶቻቸው ላይ ሲመክሩን ሲያስተምሩን ነበር እና ስለ እነሱ እንዲህ ነው ብንል ቃል የለንም። አጠቃላይ ሙስሊሙም ደግሞ ከእስልምና ሃይማኖት ውጭ ያለውም እምነት ተከታይ ያለው ፖለቲከኛውም፣ ሕፃኑም፣ ትልቁ እረኛው ሁላ ሳይቀር የቀልቡ የተሰበረበት ለእኛ ብቻ ሳይሆንና ሼካችንን በሰፊው ጀነቱ አላሁ ተዓላ በመልካም አቀባበል በእዝነቱ በረህመቱ እንዲቀበልልን ከእንከን ነገራቶችና ከጎዶሎ ነገራቶች ሁሉ ሙሉ የሆነ መጥራትን የጠራውን አላሁ ተዓላን እንማጸነዋለን። አሁ እንግዲህ ያው እንዲህ ባጭር ሰዓት አውርተን የምንጨርሰው አይደለም። እሳቸውን ለማሰብ ለማስታወስ፣ ፋቲሓም ለመቅራት ነው እንግዲህ ያነሳነው ሀሳቡን ሳምንቱም ደግሞ የሀዘን ድባብ የነበረበት ሳምንት ስለሆነ ማለት ነው። እና ከኛ የሚጠበቀው እንግዲህ የጀመሩትን ነገር ማስቀጠል፣ አላማቸውን ማስቀጠል እንግዲህ መስጂዶቻችንን መካደም እና መሰል ነገሮችን ማድረግ አለብን። ያው እሳቸው አንዴ ትጥለውን ሄደዋል። ከኛ ደግሞ ቀሪ ነገሮችን መሙላት ይኖርብናል ብዬ አስባለሁ። እንግዲህ ሌሎች ፕሮግራሞቻችንም ይቀጥላሉ። የቡና ሰዓታችን እንግዲህ ከዚህ ቀጥሎ ይቀርባል። ሁላችንም ወደ ቡና ሰዓት አንድ ላይ እናመራለን። እንግዲህ የቡና ሰዓታችን ላይ ያው ደርሰናል። የቡና ሰዓታችን እንግዳችን ራሱን ያስተዋውቅልናል። እንግዲህ እስኪ በቅድሚያ ያው እንኳን ደህና መጣ ቲንክ እናመሰግናለን። የጊዜ መስዋት አርገ እኛ ጋር እንግዳ ሆነ ስለቀረብክና እስኪ ራስን አስተዋውቅልን እንታዋወቅ። ረቢዕ ሰይድ ከኮምቦልቻ ማሻላ፣ ደስ የሚል ስነው ረቢዕ፣ ማሻላ ሰምቻዋ ላቅም ገና ረቢዕ እንትዚ ያሰኛል። ረሱላችን ለ ሱላ የተወለዱበትን ወር ያስታውሳል። በጣም ቆንጆ ደስ የሚል ስም ነው። እዚህ እንደው ከዚህ በፊት የተወሰኑ ነሽዳዎች እንዳወጣችሁ ሰምቻ አለሁና ወደዛ ወደዛ ከመሄዳችን በፊት እስኪ አንዳንድ ነገሮችን እናውራ። ነሽዳም ያው መጋበዝ አይቀርም እሱን የማስብበት እና መቼ ነው እንደው ለመጀመሪያ ጊዜ ነሽዳዎች ይሰራችሁት? መርሐባ ወደ ስቱዲዮ ስራ ይገባንበት ብዙ ሩቅ አይደለም ማለት አስቸጋሪ የሆኑ ነገራቶች አሉ እዚህ ነሽዳ ስራ ላይ በተለይ እነዚህ የድምፅ ቅንብር ላይ የስቱዲዮ ስራዎች እነዚህ ስራዎች የሚሰሩት አዲስ አበባ ላይ ነው ግዴታ እና በተለይ ከክፍለ ሀገር እንደዚሁም ከተለያዩ ሀገሮች የሚመጡ ወይም ወደ ስራ ውስጥ የገቡ የሚገቡ ሰዎች በጣም ከባድ ነው ይሄ ነገር፣ ማለት እሩቅ ነው። እና የነሽዳ ስራን የጀመርነው ገና ከልጅነት ነው፣ ነገር ግን ወደ ስቱዲዮ ስራ የገባንበት አሁን በቅርብ ዓመታት፣ በጣም አስቸጋሪ ስለሆነ ስቱዲዮ እንትን። እስኪ በልጅነት እንደውም እንዴት ጀመራችሁ የሚለውን እስኪ አውራኝ ምክንያቱም በዋናነት እኛ ሀሳባችን ነሽዳ ላይ በጣም አቅም ያላቸው በጣም ብዙ ወንድሞቻችን አሉ ይታወቃል እና ለእነሱ ሞር ግብአት ይሆናል ብዬ አስባለሁ እና እስኪ እንደው ስለ እሱ አውራኝ። ከዚህ ጋር የይዘ ደግሞ እንደው ማንን ነው አርአያ አድርጋያቸው የነበረው መጀመሪያ ላይ ለመጀመሪያ ጊዜ እንደው ነሽዳ ስትጀምር ያልካትን ነሽዳ ተስታውሳት ከሆነም አየይዘ ብታንጎራጎርልን ደስ ይላል። መርሕባ ያው የጀመርኩት ያው በመስማት ነው። መጀመሪያ ላይ ያው ኧረ አብይ የማስበው ወንድማችን ያው አሚር ሁሴን ነው። በሱ ነው ሽዳ ስራዎች ወደዚህ ነገር ውስጥ ምን ተያልኩትና ከልጅነት ጀምሮ ያው እሱን ስራዎች በደንብ ሰማለሁ፣ ያው ሌሎችንም ሰማለሁ። በተለይ ደግሞ የሱ በደንብ ሰማቸው ነበር፣ ብዙ ጊዜ ያው ብዙ ብቻችን አዳምጣቸው ነበር። እና ያው ከልጅነትም ጀምሮ የነበሩ ስራዎች ስለነበሩት ያው እነሱን እያዳመጥን ወደዚህ ስራ ውስጥ ገባ ነው ማለት ነው። እና እንደ የማረሳት መድረክ ላይ ለመጀመሪያ ጊዜ ቅርብ የፍርሃት ነበር። እና አንድ ስራ ያለሽ ትዝ ይለኛ አልፊ ሰላት ወሰላም አላ ነቢ አላ

አልፈ ሶላቱ ወሰላም መጀመሪያ እንግዲህ አና ዋነሰ በርግጥ ይህ ሽዳ ነው ይዛችሁ ይዘ የወጣኸው። እና ስትጀምሩ ብቻችሁን ነበር? በጀማ ነበር? እስኪ መድረሳ ላይ እንደዚህ አይነት ፕሮግራሞች ነበሩ? ተሰብስባችሁ በጀማ ጀምራችሁ እንደዚህ መድረሳ ላይ ነው የጀመሩ እንደዚህ ነሽዳ እንትኖች መድረሳ ላይ ነው የጀመረው። ከዛ ቀስ እያልን ወደ መድረክ እየወጣችሁ መጣችሁ። በእርግጥ ብዙ ጊዜ መድረሳ ለብዙ ነገሮች መሰረት ነው። ያው በልጅነታችን እንግዲህ ትልቁን ድርሻ የሚወስደው አብዛኞቻችን መድረሳ ነው እና ብዙዎች ነሽዳም የተለያዩ ነገሮችን የሚጀምሩት መድረሳ ላይ ነው። በጣም ደስ ይላል። ስብስባቸውን በዛው አጋጣሚ አብሮ የዘለቀ ነው ማለት አሁን ብቻህን ነው ወይንስ አብረህ ጓደኞች አሉ? ነሽዳ የሚሰሩ አሉ አይደለ? ከዚህ በፊት ያወጣችሁት ነሽዳ ላይ እንዴት ነው? ብቻህን ነበር አብራችሁ? አሉ ወንድሞች አሉ ከበፊት ጀምሮ ማለት ነው። ማሻአላ። እስኪ እሱን በደንብ ታወራናለህ፣ የነሽዳውን ሁኔታ ምናምን በደንብ ትነግረናለህ። እና እንደው እስኪ ምን እንዳነሳሳችሁ ብትነግሩን አሁን ሞስትሊ አብዛኛውን ሰዓት ነሽዳ ሲባል ቻሌንጁን እያወቅህ እንደሚከብድ እያወቅህ ቅድመም አንስተህልናል ከዚህ ሂዳችሁ እዛ መስራቱ ብዙ ነገሮች እንዳሉት ይታወቃልና ይህን ሁላ ነገር ታሳቢ ያርጋችሁ እንደው ምንድን ነው መጀመሪያ ወደ ነሽዳ እንድትገቡ ያደረጋችሁ በተለይ የስቱዲዮ ስራን በተመለከተ? መርባ ይኸው እንዳልኳችሁ የወንድም አሚር ሁሴን ነሽዳ ከልጅነት ጀምሮ እሰማዋለሁ አዳምጠዋለሁና እኔም ደግሞ ያንኑ እየሰማሁ በድምፅ ስሞክረው ለራሴ የሚሆነ ተነሳሽነት አገኛለሁ። እና ወንድሞችም ጓደኞች አብረኝ ያሉ አካባቢዎች እንደዚህ ያነቃቁኝ ነበረ። እንደዚህ ፋነሽ ስራ ይደግፉ ያነቃቁኛል። ለምን እንደዚህ አይነት ነገር አትሰራም? ለምን አትሞክረውም? ድምጽ ህኮ አሪፍ ነው፣ እንደዚህ ነው ያበረታተኛል። እንደዛ እንደዘየልን ነው። በዛ ሄዳችሁ ማለት ነው እንደው ከዚህ ጋር የይዘህ እንደው አቀባበሉ ምን ይመስላል? በተለይ የመጀመሪያ ስራቸው ነው ብዙ ልፍታችሁበታል ወጣ ውረድ አለው ይመስለኛል። እንዲ በቀላሉ የሚሰራ ምንም ነገር የለም። እና ሰው ዘንድ ከደረሰ በኋላ ይሄ የነበረው አቀባበል ፊድባኩ ምን ይመስላል? እስ እሱ ያው እይታ ነው ማለት መጀመሪያ አበረታታችነቱ በጣም ደስ ይላል። በ እንደዚህ እንደዚህ ነገር እንድንሰራ የሚያበረታቱን ሰዎች በጣም ደስ የሚል ነገር ነው። ፊድባኩ ደግሞ ያው በእርግጥ ያው ኮንቲኒቲ በደንብ ይፈልጋል። እስኪ ደግሞ ለጨዋታችንም እንዲመች ያው የቡና ፕሮግራምም ላይ ስለሆነ ያለ ነው። ቡናውን አላፈላንም፣ እቃውን አቅርበን ነው ቁጭ ያለ ነው። እሺ፣ መልካም ሶ ያው በርግጥ እንዳልከው ድግግሞሽ የሚፈልግ ይመስለኛል። ያው ቻሌንጁ የሚከብደው ነገር እንዳለ ሆኖ እና እስኪ እንደው ስለ ስራ አውራ አስታውሰን ወይንም ደግሞ ብትጋብዘንም ደስ ይለናል። ከዚህ በፊት ሚዲያ ላይ ያወጣችሁትን ወይም የስቱዲዮ ስራ ካላችሁ መርሀበሽ። ያው ቅድም እንዳልኳችሁ በጣም በተለይ በስቱዲዮ ደረጃ እዚህ ያለንበት አካባቢ ለመስራት በጣም ከብዙ ሀገሮች ነው በቃ የተለያየ እዚህ ብቻ ሳይሆን በጣም ብዙ ሀገሮች ላይ በጣም ከባድ ነው እና እዛው አዲስ አበባ ድረስ ሄደን ግዴታ መስራት አለብን እና ብዙ ብዙ በጣም የሚከብዱ ነገራት ከማረፊያም ጀምሮ። እንዴት ነው ያረጋችሁት? ብቻህን ነበር ወይንስ ጀማጋ ነው? ጀማጋ ነው የሄዳችሁት። የሚከብደው ደግሞ ሞር እንደሱ ሲሆን በጀማ ሲሄድ ለራሱ አንደኛ የምታውቀው ሰው ከሌለ ሰውም ጋር ልታልፍ ትችላለህ ግን ሰውም ጋር ማረፉ በዛ ላይ ደግሞ ጊዜም የሚፈልግ ይመስለኛል። በአንድ በሁለት ቀን ሊያልቅም አይዶን ነው ስራውን ስለማላውቀው እና እናንተ እንዴት ነው ሂዳችሁ? እስኪ እሱን አውራን ቤተሰብ ጋር አረፋችሁ ወይንስ ስ አልገያዛችሁ? ለይባስ አላጋጠማችሁም? ብዙ ጊዜ የሚጠቅሱል እነሱን ስለሆነ የደረሰበት ያቀል ብለ ሂደን ያው አልጋ ነው ለዚህ ማረፊያ ነው የያዝነው። እዛ በጣም ብዙ ነገራቶችን ይዛዋሳለሆን ማለት ይቆያል እንደዚህ አይነት ስራ ያው ኤዲት ለማድረግ ሌሎችን የሚሰሩ እንትን ሊኖሩ ስለሚችሉ ቆይት ይላል። እንደዚህ ቆይታን በጣም ስለዚህ፣ ስንት ስራ አንድ ስራ ነው ያላችሁ አይደለ? በስቱዲዮ ደረጃ የተለቀቀው ማለት ነው። አይ ሰርግም አላችሁ አብሮ የተለቀቀ ነው። እሱን ወደፊትም ይመጣል፣ ያለፈ ማለት ነው። ግን እንደው እዚህ ላይ አያይዘህ ማለት ነው፣ ግጥም እና ዜማ እናንተ ናችሁ፣ እስከ ሌላ ሰው እየተቀበላችሁ ነው ግጥምና ዜማ በራሳችን እንመካክራለን። አንዳንድ እንደዚህ ከወንድሞች የምንቀበለው ይኖራል። የሚሰጧችሁ ማለት ያው የማድረሰው እዚህ ኮምፖልሻ ውስጥ የሚኖሩ ወንድም ይምራናል ይምራናል፣ ወንድማችን ይዘድኝ ማለት በዚህ በዚህ ማናበቅጥም በኩል ለግዙ ነው ማሻአላ፣ በጣም ደስ ይላል። ደስተውስን ምን ትላለህ? አዎ እስኪ አንድ ደግሞ ከእናንተ መካከል ቢሆን ደስ ይለናል። እስኪ አንድ ሀድራ ወይ ነሽ ዳጋብዘን እና ከዚህ እስኪ ቀጣይ ደግሞ ምንም ምን እንዳሰባችሁ እናወራለን መርሐባ

በሃዋ ልብን ቀዳዶ በሚም ጀድዶ በዳሊ ሆን አልሰጣሚ ሰላሙ ዓለይኩም አንቶ ደጉ ሰው ኢማሚ ናፍቆቱ እንደዛት ጅስሚን ተበሰው በኮሚ እርሳዊ ለኛል እንዴት ይረሳል ያዘና የዛቱ ማዕና ያልታየው ቆይቆይ ከራሚ ሰላሙ ዓለይኩም

መንገደኛው ልቤን ከመንገድ መልሶ ጀማል ሁን ኢማሜ ያን ጀማል ሁን ለአንዴ ሀቢቢ ዘልቀፋሳዮ። ቅድሙን አካክሳል አሳጥሮን ነበር ቅድምና። አሁን ወንድም ኢምራን ሰጠን ያልከው ነው ወይስ እናንተ ራሳችሁ እንትን ያለችሁት ነው? ወንድም ኢምራን በጣም ቆንጆ ደስ የሚል ነው እና እንደው አሁን ጥሩ ጅማሮ ነው። ምክንያቱም ነሽዳው በጣም ቆንጆ ነው ሽዳ ነው እውነቱን ለምናገር በደንብ እና አሁን ወደፊት ምን አስባቸዋል? ያው ትልቁም ነገር እሱ ነው። ወደፊት ብዙ ስራዎችን ይዛችሁ እንድትመጡ ሰው ጋር በደንብ ህዝብ ጋር በደንብ እንድትደርሱ እንፈልጋለን እኛም ምና እስኪ እንደሱ ናውረ መርሓባ። ወደፊት አሁንም ሰርተን ያስቀመጥናቸው ስራዎች አሉ የሚለቀቁ ስራዎችም አሉ ገና ልንሰራቸው የሚያሰብናቸው ስራዎችን ያሉ፣ ወደፊት ይሻላል እናስተላልፋለን። ያው መቀጠላችሁ አይቀርም ማለት ነው። መቀጠላችሁ ነው። ምንድን አሁን የሚቀሯቸው ነገሮች አሉ። ለምሳሌ የተሰሩ ስራዎች ወደ አየር ላይ ለመውጣት ያው አሁን አንደኛ የጊዜ ሁኔታ ነው። ማለት የሰራናቸውን ስራዎች ክሊፕ መስራት ነው። እሱ ያው ጊዜ ያው ጊዜ ሁኔታ ነው። ጊዜ ይፈልጋል፣ ጊዜ ይፈልጋል። እና እሱ እንሰራለን፣ ወደፊት የሚሰሩ ስራዎችን ያው እንግዲህ ጊዜያችንን እንተምብረን፣ ያው ቀደም እንዳልኳችሁ የስቱዲዮ ሁኔታ ነው አስቸጋሪ የሆነውን ወደፊት እንደው እዚህ ጋር የዘግን እንደው ከጀርባ ሆኖ የሚረዳችሁ፣ የሚደግፋችሁ በገንዘብ የሚሆን በሌላ ነገር ይኖረ መርሀባ በዚህ በኩል እንኳን ያው እርስ በርሳችን እናንተው ማለት ነው፣ እራሳችን እርስ በርሳችን በዚህ እንደጋገፋለን። በአንድ በኩል ደግሞ ቤተሰብ አለ። ጀማ ውስጥ አንተ ብቻ ነህ ወይንስ ሌሎችም አሉ? በድምጽ አሉ አይደለም። ያው ወደፊትም የምንጠብቃቸው የምናያቸው ማለት ነው። ማሻአላህ እንደው፣ ዑመር ምናልባት አሳብ ካለህ አለቅም እንጂ ለይለ መሐድራ በልት ነው ካልኩም እምለው ሌላ ነው ሐድራ አይደለም። አብሽር እንደው ምናልባት ብዙውን ጊዜ ያው በተለይ እናንተ አሁን የሆነ መንገድ ሂዳችኋል። ምክንያቱም ከዚህም በኋላ እንስራ ብትሉ ምን መሄድ እንዳለባችሁ ታውቃላችሁ። ስቱዲዮ ገብታችሁ ወጥታችኋል። ሌሎችም ነገሮች እና ልክ እንደ እናንተ አይነት ሀሳብ ያላቸው ወደፊትም እንሰራለን ብለው የሚያስቡ የሚጠይቁ ብዙ ወንድምናቶች አሉና እንደ ለነሱ የምትነግርልን ወይም የምታስተላልፍልን መልዕክት ካለ። መርሓባ ያው ገና ለሚጀምሩ ማስተላለፍ የምፈልገው ነገር ተስፋ መቁረጥ እንደሌለባቸው፣ እንደዛ ስራ ላይ ማለት አንድ ስራ ላይ በጣም ይደከማል። በጣም ብዙ ልፋት አለው እና ከተሰራ በኋላ ፊድባኩ ላይ ትንሽ እይታው ትንሽ ንት አቀባበል ላይ አቀባበል ላይ እና እውቅና የሚባለው ነገር ስላለ ትንሽ እና እንደዚ አይነት ነገር ላይ ተስፋ መቁረጥ እንደሌለባቸው እና ኮንቲኒው ማድረግ እንዳለባቸው ይህን ነገር መቀጠል አለባቸው። ይህን ነው ማስተላለፍ መፈልገው እንደ በተለይ ልክ እናንተ አሁን ረዥም አመቱ ናቸው እንደዚህ በጀም ሆናችሁ ነሽዳ ምናምን ተማርስ ጀመሩ ያ ቢያንስ ከልጅነት ጀምሮ ማለት ነውና፣ ልክ እንደናንተ ተሰባስበው ነሽዳ እንደዚህ በግሩፕ ለሚሉ ወይም ደግሞ እንደ አዲስ ለመጀመር ለሚፈልጉ ይሁን ያገኛቸው የተለየ ነገር ምን አለ ያው ቢያንስ በመሃል ላይ ማለት ምን የምትለው ነገር አለ፣ እምትመክራቸው ነገር ካለ መርሐባ ያው የሚመክራቸው ነገር አንደኛ ያው ተሰጥኦ ነው። መጀመሪያ ፈጣሪያችን የሚሰጠን ተሰጥኦ አለ እዚ ድምጻች ይለቅ እና ከዛ በተጨማሪ ደግሞ የምንሰራበት ስራ አለ። ማለት በደንብ መልፋት ይጠበቅብናል። በዛ በተሰጠን ተሰጠው ላይ የምንጨምራቸው ነገራቶች አሉ እና ለነሱ ማለት የሚፈልገው ነገር ያው ትንሽ ነገር አላቸው ተሰጦ በዛ ተሰጦ ላይ ደግሞ እየሰሩበት ያው እንዲጨምሩበት ነው። ማለት የሚመክራቸው ነገር ይሄ። ማሻአላህ ደስ ይላል። ትልቅ መልክት ነው። አሁን ብዙዎቹ አሁን አብሮ ይጀምሩና ምናምን አሁን በፊት ልኛ ልጅ እያለን የምናውቃቸው አሉ ጦሃ ጀማ ሚባል፣ አሊፍ ጀማ፣ ሙሐመዲ ሀድራ ጀማ ብዙዎች አሉና አሁን ከነዛ ውስጥ አብሮ እንደ ጀማ መሆኑ ይቀጠላል በግልም ደረጃ እንት ነው ወጥቷልና፣ ያው ለነዛ ያው ትልቅ መልእክት ነው። አንድነት ዝም ብሎ አይገኝም። ለረጅም ዓመት አሁን እንደነሱ መከተል ዝም ብሎ አይገኝምና በተለይ አሁን እኔ እንደው አሁን እድል ልሰጠ የሚፈልገው ነገር እንደው የምታመሰግናቸው አካላቶች ካለ። ለምሳሌ አንተ ቢያንስ ከጀርባ ብዙ ሰዎች አሉ ከቤተሰብ ጀምሮ ምናምን እንደዚህ አንተ እዚህ ለመድረስ እንደ ጅማም ደግሞ እናንተ እዚህ ለመድረሳችሁ ያገዛችሁ የረዳችሁ አካልም ካለ ማመስገንም ምናምን ትችላላችሁ። መርሓባ። ያው መጀመሪያ ማመስገን የሚፈልገው ያው ኮምቦልቻ ላይ እንደዛ አይነት ነገራቶች አብዛኛውን ጊዜ የተጀመሩት ቅድም እንዳልነው ከመድረሳ ነው እና ሳላመሰግን የማላልፈው ነገር አለና ኡስታዛችን ኡስታዝ ሷሊህ ነው። ማለት እንደዛ ነገራቶች ላይ በደንብ እንድንሰራ አንተ ያደርገን ነበር ሞቲቬት ያደርገን ነበርና እሱም አመስገን ፈልጋለሁ የመጀመሪያው። እና ሲቀጥል ያው ጓደኞች የወንድሞች ናቸው አብረን ከጎን የነበሩት ናቸው። እነሱን በጣም አመስገን ፈልጋለሁ። በጣም ደስ ይላል። ከመዝጋታችን በፊት አንድ ነሽዳ ጋብዘን በዚያው ነዝጋ። በተለይ ደግሞ አንተ በግጥም ወይም የተሳተፍክበት ወይም ደግሞ ዜማው ያንተ የሆነ ነሽዳ ካለ እሱን እናስቀድማለን። ካልሆነ ግን በአንተ ምርጫ ችግር ወይም ሚስጢር አታስወጡኝ ካለም በሱ ምርጫ ይቻላል። ገና ያልወጡ ስራዎች ስላሉ ብቻ አሉ። ነሽዳ በለለን መርሓባሽ ያው ቅድም እንዳልኳቸው ያው የጀመርኩት በወንድም አሚር ሁሴን ስለሆነ ወንድም አሚር ሁሴን እና ሰላሁዲን ናቸው። እስኪ እነሱ ማሻፍ ነገር እስኪ ስለሆነ ሰላም ዐለይኩም ሰይዲ አንጀቴም የሚለወሰው ባርባርም የሚለው ሆዴ ባንቱ ነው ባንቱ ነው ወዴ ለስብራቴ መካሻ ንቱ ኖት ኔውጌሻ ወድቄ ከናፍቆቲሻ አልቻልኩም ለመራመዲ

ልቢያ ይቻለውም መዘንጋት ያንቱን ስም ፈጽሟ፣ አንቱን መርሳት በፍቅር ከተማ ያሉት ነበዬ ሰላሙ ዐለይኩም፣ እንዴት ነሆ? ይናፍቀኛል፣ ጀማለሁ በናፍቆቶ

እንደምናገኛቸው እናንተንም ጓደኞችንም ትልቅ ተስፋ እናደርጋለን። ያው በቅርቡ ይህን ድምጻችሁን እንደዛ አፋናችሁ እንግዲህ እሱ ነው የምንጠብቀው። በተረፈ ደግሞ ያው መግቢያም ላይ እንዳልኩት ቆንጆ ቆይታ ነው ያደረግነው። በሌሎች ስራዎች እንጠብቃችኋለን። ሌሎችንም ነገሮች እንደምታጋሩን ተስፋ እናደርጋለን። እናመሰግናለን። የተወዳችሁ እና የተከበራችሁ የአርሒቡ መዝናኛ ፕሮግራም ተከታታዮቻችን የቡና ቆይታችን ይህንን ይመስል ነበር። ቀሪ ፕሮግራሞች አሉን። ወደ ቀሪ ፕሮግራሞቻችን እንሂድ።